ከኔ ሁሉ ሰላም አልሐምዱሊላ። እንሻላ ሁላችሁም በያላችሁበት ሰላምና ጤና እንድትሆኑልኝ መልካም ምኞቴ ነው። እንግዲህ ዛሬ ጅማ ነው። እንሻላ ሁላችሁም በያላችሁበት ዱዓ አድርጎ አላ ሁላችንንም ሰላም አድርጎ ከሀገር የወጣነውንም ሀገር ውስጥ ያለነውን፣ ሀገራችንን ሰላም አድርጎ በሰላም ከምንወዳቸው እና ከምንናፍቃቸው ቤተሰቦቻችን ጋር እንዳገናኘን ዱዓ አድርጎ ማለት ነው። እንሻላህ ዛሬ እንግዲህ በአንድ ርዕስ ጉዳይ ላይ ብቅ ብያለሁኝ ማለት ነው። በተለይ ቦረና መካነ ሠላም ላላችሁ እህት ወንድሞቼ፣ ሀገርም ውስጥ ከሀገርም ውጭ ያላችሁ ማለት ነው። አንድ የበጎ አድራጎት ማህበር ቅርብ ጊዜ ከፍተን በዛ ዙሪያ ለመስራት እንቅስቃሴ እያደረግን ነው። እንግዲህ በግላችንም በየሶሻል ሚዲያው ማለት ነው። እሱ ምንድን ነው እንግዲህ እንደሚታወቀው ቦረና መካነ ሠላም እና አካባቢዋ የሚገኙ ብዙ እህት ወንድሞቻችን በረሃብ፣ በችግር፣ በህመም ውስጥ የሚገኙ የእኛን እርዳታ እና የእኛን እገዛ የሚሹ ብዙ ወገኖቻችን አሉ ማለት ነው። እንደሚታወቀው ሀገራችን ቦረና መካነ ሠላም ያን ያክል እንደዚህ በማህበራዊ ጉዳይ ላይ የሚሳተፍ ወይም ደግሞ በጎ አድራጎት የለም። ምናልባት አንዳንድ ችግሮች ሲፈጠሩ እና አንዳንድ ሰዎች ነገሮች ከአቅማቸው በላይ ሲሆኑ በሚዲያ ወይም ወደኛ ሲመጡ ለአንድ ጊዜ የድርሻችንን እንዋጣ እና ማድረግ ያለብንን አድርገን የወድ የነበርንበት እንመለሳለን ወይም እንበታተናለን ማለት ነው። ነገር ግን እንደዚህ ብቻ ከሚሆን ለምን ቋሚ የሆነ የማያቋርጥ የራሳችን የሆነ ማህበር አንመሰረትም? በማለት ከተወሰኑት ወንድሞቻችን ጋር ተነጋግረን እና ተ ተመካክረን በቅርብ ጊዜ ተአውን በጎ አድራጎት የሚባል ማህበር ከፍተናል ማለት ነው። እንግዲህ እንሻላ ይህም ነገር ደግሞ ከግብ እንዲደርስ እስከ መጨረሻው ድረስ በቋሚነት እንድንዘልቅ የእውነት ከልባችን አስበንበት ተነስተንበት፣ እንሻላ በቆራጥነት እስከ መጨረሻው ድረስ እንድንሰራ አብረን እንዘልቅና ኃላፊነት ተሰምቶን ይሄን ነገር ሁላችንም የበኩላችንን እንድንዋጣ በመላው ዓለም ለምትገኙ እህት ወንድሞች ጥሪያችንን እናቀርባለን ማለት ነው። ይሄ በጎ አድራጎት እንግዲህ ከዘር ከሃይማኖት ከብሔር ከዘረኝነት ከሁሉም ነገር የጸዳ ማንኛውንም የሰው ልጅ በሙሉ የታመመን፣ የተቸገረን፣ የተራበን፣ የተራዘን የታረዘን ልንረዳበት፣ ልናግዝበት ነው የከፈት ነው ማለት ነው። ኢንሻላህ ያው እንግዲህ እንደሚታወቀው በሀገራችን ብዙ ችግሮች ብዙ ክፍተቶች አሉ። በተለይ የእኛን እርዳታ የሚሹና የእኛን እገዛ የሚ ሚፈልጉ በጣም ብዙ እህት ወንድሞች፣ እናት አባቶች አሉ ማለት ነው። ለምሳሌ ዋና አላማው እንግዲህ አንደኛ እኛ በስደት የምንኖር እህት ወንድሞች፣ ያው አላህ አያምጣውና መቼም የሰው ልጅ ስንባል ብዙ ችግር ብዙ ጣውረድ አለ። ነገ ከነገ ወዲያ በአንደኛችን ላይ ወይም በቤተሰቦቻችን ላይ የህመም እንዲሁም የተለያዩ ችግሮች ቢደርሱ ራሳችን ወይም ቤተሰቦቻችን ብዙ ሳንጨናነቅ ብዙ ሳናስብ ያው እኛው ለእኛው በመራባ በመተጋገዝ እኛው ለኛው ለመደረስ ማለት ነው። በቀጣይነት ደግሞ ሀገራችን ላይ እንደሚታወቀው ታመው በህመም ላይ ያሉ በሕክምና እጦት እንዲሁም ደግሞ በገንዘብ እጦት ህመማቸው ታክሞ መዳን የሚቻል በመድኃኒት ታግዘው ወደነበሩበት ወደ ጤንነታቸው መመለስ እየቻሉ ነገር ግን በገንዘብ እጦት እጥረት ሳይታከሙ ቤታቸው ህመማቸውን በሽታቸውን ችለው የሚሰቃዩ ፓራላይዝ የሆኑ በሰዎች ያሉ በቃ ዲነው ተንቀሳቅሰው ሰርተው ህይወታቸውን መለወጥና ራሳቸውን መቻል እየቻሉ ባጋጠማቸው የጤና እንከን ግን ቤታቸው የዋሉ ብዙ እህት ወንድሞቻችን አሉ። እንዲሁም ደግሞ እናት አባት የሌላቸው ገና በለጋ ዕድሜያቸው እናት አባታቸውን ሞት የነጠቃቸው ብዙ ህጻናቶች አልባሽ አጉራጅ ፈቃጅ የሌላቸው በየሰው ቤት በየቦታው ከዛም አልፎ የጎዳና የጎዳና ተዳዳሪ የሆኑ ጎዳና እየወጡ በብዙ ሱስ በብዙ ነገሮች ውስጥ ሕይወታቸውን የሚያሳልፉ ፈቃጅ የሌላቸው የቲሞችን ማለት ነው። እንዲሁም ደግሞ ጧሪ ቀባሪ የሌላቸው በእድሜያቸው የገፉ አዛውንቶች የሚያለብሳቸው የሚያጠጣቸው የሚፈቅዳቸው የሚኖሩበትን የሚወጡ የሚገቡበትን ማንም ፈቃጅ እና ተከታይ የሌላቸው እናት አባቶች እንዲሁም ደግሞ አካለ ጉዳተኞች እጃቸውን እግራቸውን ወይም ደግሞ የሆነ ነገራቸው ጎሎ ከሰው ጋር መገናኘት መንቀሳቀስ የማይችሉ በየቤታቸው ቁጭ ብለው የሰው እጅ የሚጠብቁ የዕለት ጉርስ እንኳን የሌላቸው ብዙ እናት አባቶች እያሉበት የሞሉበት ነው ሀገራችን ማለት ነው እና ይህንን ነገር እንሻ አላህ እኛ ከተሳሰብን ከተረዳዳን፣ ከልባችን ከሆነ አምሳ ሎሚ ለአንድ ሰው ሸክሙ ነው፣ ለአምሳ ሰው ጌጡ ነው እንደሚባለው ሁሉ ሁላችንም ከተነሳን እርግጠኛ ነኝ በጣም ብዙ የምንባል ማሻአላህ። የቦረና መካነ ሠላምና አካባቢዋ ተወላጅ እህት ወንድሞቼ አረብ ሀገር የምንገኝ ብዙዎች አለንና መቼም መችም የምንረዳው ወይም የምናግዘው አሁን አዲስ አይደለም። ማንኛውም ችግር በመጣ ቁጥር በመስጂድም ስራ ይሆን በምንም ይሆን ከሌ ተቸግሯል፣ ይሄ እንደዚህ ህዝብ ቦታ ወይም ይሄ ሰው እርዳታ ያስፈልገል ተተባል ግጃችንን ለመዘርጋት ያለንን አምስት አስር ለመስጠት ወደ ኋላ ብለን አናቅምና አሁንም እንሻላህ እንደተለመደው ከተረባረብን ሁላችንም ከተነሳንበት ምንም ነገር የማድረግ ምንም ነገር የማቋቋምና ምንም ነገር የመፍጠር አቅም አለን። እንሻላ ካላጋ ማለት ነው። ስለዚህ አሁንም አንድነታችንን አጥብቀን አጠንክረን ይሄም ተአሁን በጎ አድራጎት የተባለ ማህበራችንን እንሻ እንሻ አላህ እስከዚህ ሰዓት፣ እስከዚህ ቀን፣ እስከዚህ አመት ያቋርጣል በማንልበት መልኩ በህይወት እስካለን ድረስ እንዲሁም በቃ እስከመቼውም ቋሚ የሆነ ነገር ማድረግና የተቸገሩ የተራቡ፣ የታመሙ ፈቃጅ አጉራሽ የሌላቸው እናት አባቶችን፣ አቅመ ደካሞችን የምንረዳበት ማህበር ነው ማለት ነው። እንሻላህ ይሄንን የምትሰሙ እህት ወንድሞች በሙሉ በያላችሁበት ሁላችሁም ለምታውቁት ለቤተሰብ፣ ለጓደኛ ሸር በማድረግ እንዲሁም ወደዚህ ማህበር እንዲቀላቀሉ በመጋበዝ ሁላችሁም የበኩላችሁን እንድትወጡ እላለሁኝ። ኢንሻላህ በቅርቡ አረፋ እየደረሰ ስለሆነ ለአረፋ እንዳልኳችሁ ለተቸገሩ የሚበሉት፣ የሚለብሱት፣ የሚጠጡት ለሌላቸው ኢንሻላህ እንግዲህ አላህ ከፈቀደልን እና አቅማችን እስከቻለ ድረስ የተወሰነ ነገር ለመርዳትና ለማገዝ ሁላችንም የበኩላችንን እንቅስቃሴ አምስትም አስርም እየሰበሰብንን ያለ ነው። ሁላችሁም በዚህ ጉዳይ ላይ በመንቀሳቀስ ያው አላፊነታችሁን እንዲሁም ሁላችንም

ድርሻችንን እንድንዋጣ እላለሁኝ። እንግዲህ አንድ ነገር ስናደረግ ለሰው ብለን አይደለም፣ ሁሉንም ነገር ከአላህ እናገኘዋለን። እንሻላ አዱንያችንንም ማሄራችንንም ያው እንግዲህ ለመገብየት ማለት ነው። የሰዴቃ ትንሽ የለውም አምስትም ትሆን አስር ከእያንዳንዳችን አምስት አስር ተሰብስባ ብዙ ዋጋ ብዙ ጥቅም ስለሌላት አምስት አስር ማነስ ማደጓን ሳናይ ሁላችንንም የበኩላችንን እንወጣ እላለሁኝ። እንሻላ ቴሌግራም የዋትሳፕ ግሩፕ አለን። ሁላችሁም በየግሩፑ ጆይን እያላችሁ በመግባት የዚህ በጎ አድራጎት ማህበር ተሳታፊ ወይም አባል እንድትሆኑ ስንል ጥሪያችንን እናቀርባለን ማለት ነው እንሻላህ። እንግዲህ አብሽሩ። ያው ይሄንን ነው ማለት የምፈልገው ያለውን ነገር ደግሞ ሁላችንም እየተመካከርን እየተነጋገርን ያው ከአንዱ አንዱ በመላም በሰራም ልምድ አላችሁት ወንድሞች ስላሉ እንሻላ